በሰማብ ወልድ ወመንፈስ ቅዱስ ናዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክስያን እግዚአብሔር ልጆች ተላም እግዚአብሔር ይብዛላችሁ። በሳምንት ሁለት ቀን ማክሰኞ፣ አርብ የምንማማረው ስራተ ቤተ ክርስቲያን ስራተ ክህነት ምስጢረ ክህነት ላይ ደርሰን ተከታታይ እየተማርማርንን ያለ ነው። አሁንም እሱ ላይ እንቀጥላለን። ምንድነው? የሚለው እንግዲህ ስለ ስራ ተክነት ሲናገር በቤተክርስቲያናችን አስተምሮ ያው ተክህን አገለገለ ነው የሚለው ትርጉሙ፣ ተክን ማገልገል ማለት ነው። ሁለት አይነት አገልግሎት አለ። መንፈሳዊ አገልግሎት አለ፣ ስጋዊ አገልግሎት አለ። መንፈሳዊ አገልግሎት ማለት እግዚአብሔርና ህዝብን ማገናኘት ህዝቡ እግዚአብሔርን እንዲባርክ፣ ህዝብ ደግሞ ለእግዚአብሔር እንዲገዛ፣ እግዚአብሔርን አምላኩን እንዲያመሰግን የእግዚአብሔርን ጊዜ ለእግዚአብሔር ጊዜ ገቢር ለእግዚአብሔር ጊዜን የፈጠረና የጊዜ ባለቤት እግዚአብሔር ነው እና በእግዚአብሔር ጊዜ ሰዎች የእግዚአብሔርን ድርሻውን እንዳይወስዱ ማስተማር ማለት ነው። ይልቁንም ደግሞ ሰዎች እግዚአብሔርን እንዲያገለግሉ ማድረግ እግዚአብሔርን ከማገልገል የሚበልጥ ምንም ነገር የለም። አገልግሎት ሲባል በብዙ አይነት መልኩ ይገለገላል። ለምሳሌ በገንዘባቸው የሚያገለግሉ፣ በጉልበታቸው የሚያገለግሉ፣ በአንደበታቸው የሚያገለግሉ፣ በጊዜያቸው የሚያገለግሉ ብዙ ምእመናን አሉ። እንደገና በቤተ መቅደሱ ደግሞ በቅዳሴ የሚያገለግሉ፣ በማህሌት የሚያገለግሉ፣ በወንጌል የሚያገለግሉ በዚህ አይነት መልኩ ብዙ አገልግሎት አለና ባጭር አገልግሎት ግን አገላለጽ ተክህኖ አገለገለ የሚለው ነው እና ይህ እንግዲህ ስለ ክህነት ሲናገር ክህነት ከፍ ያለ ስልጣን አለው ይላል። ይቀጥልና፣ የማሰር የመፍታት ሌሎችንም የቤተ ክርስቲያን ምስጢራት የመቀደስ የማክበር የመፈጸም ችሎታና ስልጣን ያለው ጸጋ ነው ይላል። ይህን ባለፈው ስንማማር በዮሐንስ ወንጌል ምራፍ 20 በማቴዎስ ወንጌል ምራፍ 16 ላይ ጌታ ለሐዋርያት በምድር ያሰሩት በሰማይ የታሰረ በምድር የፈቱት በሰማይ የተፈታ መሆኑን ይህ ስልጣን ለሐዋርያት ብቻ ሳይሆን ከሐዋርያት ለሚቀጥሉትም አባቶች፣ አሁን ላሉት ካህናት ማለት ነው የተሰጠ ስጦታ ነው። ስጦታው ደግሞ ከእግዚአብሔር ነው። የሰው ስጦታ ቢሆን ይገደባል፣ ይቀራል፣ ይወሰዳል። የእግዚአብሔር ስጦታ ደግሞ ዘላለማዊ ነው ማለት ነው። ከዚህ የተነሳ ይህ ስልጣን ትልቁ ስጦታ ነው። በነገራችን ላይ ለምሳሌ አሁን ማስተማር፣ መምከር እንደገና ደግሞ በተለያዩ አገልግሎቶች ማገልገል አለ። ብዙ ማለት ነው። ከፓትርያርኩ ጀምሮ እስከ አጻዌ ወህት በር ዘጊ ማለት ነው። ምንጣፋንጣፊ ወንበር አቅራቢ ማለት ነው። እስከዚያ ድረስ አገልግሎቶች አሉ። ነገር ግን ክህነት ማለት ትልቅ አገልግሎት ነው። በቤተክርስቲያኗ የሥልጣን ዕርከን ደረጃ ክህነት የሚባለው ትልቅ ሥልጣን ነው ማለት ነው። ምክንያቱም የሰዎች የማይታይ ኃጢአት፣ ሰርተው በሰው ዘንድ ማለት ለምሳሌ አንድ ሰው ኃጢአት ሲሰራ ከራሱና ከሰራው ጋር ያውቀዋል። ነገር ግን ሌላ ሰው የሰውየውን ኃጢአት አያውቀውም። ካህኑ ግን ከምዕመኑና በካህኑ በኩል በሚገናኝ የአባትና የልጅ የክህነት አሰራር እግዚአብሔር ጋር ማገናኘት የሚቻልበት ለምሳሌ የልብስ ማንጫ ሳሙና፣ ኦሞ የተለያዩ ነገሮች እንዳሉ የቆሸሸው እንደሚወገድ በሰው ሰውነት ላይም የቆሸሸው የኃጢአት ቆሻሻ የዘረኝነት፣ የጎጠኝነት፣ የሙስና፣ የብልሹ አሰራር፣ የበደል፣ የመግደል፣ የማሳደድ እንዲህ አይነት ቆሻሻ ስራዎች በንስሐ ይመለሳል። ንስሐ ደግሞ የሚሰጠው ለማን ነው? ለካህን ነው። ካህኑ ከእግዚአብሔር ጋር ያገናኛል ማለት ነው። ስለዚህ ሰው ሊበድል ይችላል። በደሉ ግን የፈለገ ቢሆን ከእግዚአብሔር ፍቅርና ከእግዚአብሔር ይቅርታ አይበልጥም። ለዚያ ነው የመኖራችን ምስጢር። አንዱ ገዳይ አንዱ ተገዳይ፣ አንዱ አሳዳጅ ሌላው ተሳዳጅ፣ አንዱ ሌባ አንዱ መጽዋች፣ አንዱ ደግሞ ገፊ አንደኛው ተገፊ፣ አንዱ በይ አንዱ ተመልካች ሆነን የምንኖረው የእኛ ኃጢአት ከእግዚአብሔር ፍቅርና ከእግዚአብሔር ይቅርታ ከእግዚአብሔር ምሕረት ስለማይበልጥ ነው ማለት ነው። ምንድን ነው የሚለው ማይ ብዙ ይክል ለፍቅር አጥፎታ አጥፎታ ለፍቅር ይላል ብዙ ውሃ ፍቅር ሊያጠፋው አይችልም። ብዙ እሳት የእግዚአብሔርን ቸርነት ሊያስወግደው አይችልም ማለት ነው። ስለዚህ የመኖራችን ምስጢር የኛ መልካምነት የእኛ ደግነት ሳይሆን የእግዚአብሔር ይቅርታ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት ከሰው ኃጢአት በላይ ስለሆነ ነው። ይህ ማለት ግን ሰውን የኃጢአት ልምምድ እንዲያደርግና በኃጢአት እንዲበረታ ማድረግ ግን አይደለም። የእግዚአብሔርን ቸርነት መናገር ነው። የእግዚአብሔርን ምሕረት መናገር ነው። የእግዚአብሔርን ይቅርታ ፍቅሩን ምን ያክል እንደወደደ ለመናገር እንጂ ሰው እየበደለ እግዚአብሔር ይቅር ባይ ነው እያለ ራሱንም ሌላውንም እያታለለ እንዲኖር ለማድረግ ተፈልጎ አይደለም። ነገር ግን የእግዚአብሔር ፍቅር ከእኛ ኃጢአት በላይና ከእኛ በላይ ስለሆነ በቸርነቱ እንኖራለን ለማለት ተፈልጎ ነው። ለዚያም ነው እንግዲህ በማቴዎስ ወንጌል ምዕራፍ አምስት ላይ እግዚአብሔር መሐሪ ስለሆነ ለኃጢአተኛውም ለጻድቁም ዝናብ ያዘንባል ለኃጢአተኛውም ለጻድቁም ፀሐይን ያወጣል። ለኃጢአተኛውም ለጻድቁም ቀነትን ያፈራርቃል። ለኃጢአተኛውም ለጻድቁም እግዚአብሔር አየርን ይበትናል፣ በዝናብ ያበቅላል፣ በፀሐይ ያበስላል፣ ወንዝን ይሞላል፣ ምንጭን አያደርቅም። እግዚአብሔር ለምን ከተባለ በኃጢአተኛው ምክንያት ጻድቁን አይቀጣም፣ በጻድቁም ምክንያት ደግሞ ኃጢአተኛውን አያስወግድም እግዚአብሔር። ምክንያቱም ኃጢአተኛ ከሌለ ጻድቁ አይለይም፣ ድሃ ከሌለ ሀብታሙ አይለይም፣ ባለሥልጣን ከሌለ የሚለ ስለዚህ ነጋድ የከለለ ሻጩንና ገዡ አይታወቅም ማለት ነው። በዚች ዓለም ላይ ነጋ የሚነግድ አለ የሚገዛ አለ የሚሸጥ አለ የሚገዛ አለ የሚናገር አለ የሚያዳምጥ አለ የሚያስተምር አለ የሚሰማ አለ የሚገፋ አለ የሚገፋ አለ። በነገራችን ላይ እናቶቻችን በዚህ በኢትዮጵያ ባህል ወተቱን ይሰበስቡ ይሰበስቡና ይንጡታል፣ ወይም ደግሞ ይገፉታል። ገፍተው ገፍተው ከወተቱ ምን ያወጣሉ? ቅቤ ያወጣሉ ማለት ነው። ካልተገፋህ ቅቤ አይወጣህም። ቅቤ ደግሞ ስናያት በገበያ ደረጃ ትሸታለች ተብሎ ዳር ላይ ነው የምትሆነው። ነገር ግን ከተገዛሽ በኋላ ቅቤ አናት ላይ ነው የምትወጣው ማለት ነው። የተገፋ ሰው መጨረሻ ላይ ግን እግዚአብሔር የት ደረጃ እንደሚያደርሰው አናውቅም። አይታችኋል፣ መድኃኔ ዓለምን አይሁድ ገፉት፣ ጸሐፍት ገፉት፣ ካህናት ገፉት ፈሪሳውያን ገፉት። መጨረሻ ላይ ግን ራሱ በተባለችው በቀራንዮ ከፍ ብሎ ተሰቅሎ ዓለሙን አዳነ። አያችሁት? ይሄ የመገፋቱ ውጤት ነው። ትልቁ አምላክ ተገፍቶ ቀራንዮ ላይ ወጥቶ ዓለሙን አድኗል። ስለዚህ ወተት ተገፍቶ ቅቤ እንደሚወጣው ቅቤውም ደግሞ ከመገፋትና ከጥላቻ በኋላ አናት ላይ ወጦ የተኮሰውን እንደሚያበርድ ሁሉ መገፋትም ለነገ የበረከት ስራ ያደርሳል ማለት ነው። ስለዚህ ስልጣን ማለት ክህነት ማለት እነዚህን ነገሮች የምናይበት ነው ማለት ነው። ሌላው በአዲስ ኪዳን የክህነት ስልጣን ለሁሉ አይሰጥም፣ ለሁሉ አይሰጥም። አሁን ለምሳሌ በሌሎች ሃይማኖቶች እንደው ተነስቼ ካህን ነኝ ተነስቶ ፓስተር ላይ ተነስቶን የነቢይ ነኝ የሚል ነገር አለ አይደለም። በነገራችን ላይ በአዲስ ኪዳን ነቢይ የሚባል ነገር የለም። ነቢይ ነኝ የሚለው ውሸታም ነው። ምክንያቱም ከክርስቶስ በላይ የለም። ከዚህ በኋላ ነቢይ የለም ብሎ ዘግቶታል። ነቢያት የሚባሉት አስራ አምስት የቃል ነቢያት አስራ ስድስት የጽሑፍ ነቢያት ከዚያ ዮሐንስ መጣና ክርስቶስ እንደሚወለድና እንደተወለደ አዎ ተናገረ። ትንቢት ራእይ የሚባለው በአዲስ ኪዳን ትንቢት የሚባለውን የነቢዩ ዮሐንስ። ከዚህ በኋላ ነቢይ የሚባል የለም እንኳን እውነተኛ ነቢይ አዎ ሀሰተኛ ነቢይም፣ የክርስቶስን መምጣት ምልክት የሚናገር የትንቢት መፈጸሚያ እንጂ ነቢይ በነቢያት አልቋል ማለት ነው። እና አሁን ዛሬ ተነስቶ ነቢይ ነኝ ይላል፣ ውሸት ነው። እንደገና ደግሞ በዚህ በሐዋርያ ስራ ምዕራፍ 2 ቁጥር 28 ላይ ሀያ ስምንት ላይ ሲመክሙ እግዚአብሔር ጳጳሳት ቀሳ ውስጥ ወዲያ ቆዳ ተከመተራዊ ቤተ ክርስቲያኑ እንታጥሪያ በደሞ ፓትሪያርክ ጳጳሳት፣ ሊቃነ ጳጳሳት፣ ቆሞሳት፣ መነኮሳት፣ ካህናት እግዚአብሔር ሾማችሁ ይላል። ያልተሾመው ሁሉ ተሾምኮ እያለ እንኳን በቤተ ክርስቲያን እስኪ ከሜዳ ተነስቶ አንዱ ጠቅላይ ሚኒስትር እኔ ማለት ይችላል። እኔ ቀበሌ ቀበሌ ካልተሾመ እኔ የቀበሌ ሊቀመንበር ነኝ ማለት ይችላል። እድሩ ካልሾመው እኔ እድር ዳኛ ነኝ ማለት ይችላል። እቁቡ ካልሾመው የቁብ ኃላፊ ነኝ ማለት አይቻልም። ስለዚህ በአዲስ ኪዳን ክህነት ከእግዚአብሔር የሚሰጥ ከእግዚአብሔር የሾማቸው ጳጳሳትና ሊቃነ ጳጳሳት የሚያድሉት እንጂ ከሜዳ ተነስቶ እኔ ካህን ነኝ ሊል ይችላል፣ ሊያወራ ይችላል፣ ቄስ ኔ ሊያወራ ይችላል። ነገር ግን ጸጋውና ሀብቱ አይመጣም ነው። እዚህ ጢሞቴዎስ ላይም ምዕራፍ ሶስት ላይም ይሄ ተነግሯል። ምንድን ነው ካህን ማለት? ጭምት፣ ራሱን የሚገዛ ለቤተሰቡ ታማኝ፣ ለህዝቡ ታማኝ፣ ለልጆቹ ታማኝ፣ ለእግዚአብሔር ታማኝ የማይሰክር የማይዘሙት፣ እንደገና የሰው ገንዘብ የማይፈልግ፣ ሰው የማይገፋ፣ ይልቁን የማይዋሽ፣ አራጣ የማይበላ፣ የማያበድር አራጣ የማያበድር፣ እንደገና ደግሞ እየዋሸ ሳይሆን እውነትን እየተናገረ የሚኖር እንደገና ደግሞ እግዚአብሔርና ሕዝብን የሚያገናኝ እንደገና ደግሞ ንስሐ ልጆቹን የማያጨናንቅ አሁን አንዳንድ ጊዜ ምንም በሌለገ ነገር ላይ ተነስቶ እግዚአብሔር በሰጠው ክህነት ንስሓ ልጆቹን ይህን ካላደረግሽልኝ ይህን ካላደረክልኝ ብለው የሚሉ ስሁታን ካህናት አሉ። በስመ ካህናት ዝም ብለው ተሰራጅተው ምእመናንን የሚያሳድዱ ማለት ነው። በቆብም የሚነግዱ አሉ፣ በክህነትም የሚነግድ አሉ፣ በሻሽም የሚነግዱ አሉ፣ በመካባም የሚነግዱ አሉ። ለምሳሌ አሁን ቲክቶክ ላይ ስንመለከት ትናንትና መርጌታ ነበርኩኝ ብሎ ሻሽ ጠምጥሞ ካባ ለብሶ ዛሬ ግን መናፍቅ ነኝ፣ ኦርቶዶክስ አይደለሁም፣ ተሳስችነው ወዘተ የሚለው ነገር አለ። ግን አባቶቻችን ምን ይላሉ? የትናንት ማንነትህን ከረሳኸው፣ የዛሬ ማንነት የለም። አዎ፣ ትናንት መነሻህን ካላወቀው፣ መድረሻህንም አታውቀውም። አሁን ያለህበትም ያንተ አይደለም። ሰው መታመን ያለበት ለትናንት ማንነቱ ነው። የትናንት ማንነትህ ከሌለ በአንተ ላይ የዛሬ ማንነት ያንተ አይደለም፣ የነገም ያንተ ሊሆን አይችልም። ስለዚህ መነሻው መርጌታ ሆኖ ዛሬ ፓስተር ከሆነ የትናንት ማንነቱ መንቀፍ የለበትም። አዎ፣ ዛሬ የተሻለ ካገኘ የተሻለ ቦታ ስለደረሰ እግዚአብሔርን ማመስገን ነው። ምንም ችግር የለውም እኮ አንዳንዱ ደንጋይ ተፈልጦ ህንፃ ይሆናል። አንዳንዱ ደግሞ ሲወረወር ይኖራል። አንዳንዱ ውሃ ውስጥ ውሃ ሲሄድበት ይኖራል። ሁሉም ደንጋይ ቤት አይሆንም። ሁሉም ቆርቆሮ ቤት አይሆንም። አንዳንዱ አጥር ሁኖ ህንፃ ጋር ሲታገል ይኖራል። ስለዚህ ሁሉም አገልጋይ አንድ አይነት አገልግሎት ስለሚያገለግል እግዚአብሔር የፈቀደላቸው በአገልግሎታቸው ይቀጥላሉ። ያልፈቀደላቸው ደግሞ ሽፍት ያደርጋሉ። ያ ማለት ግን የነበርከንበትን እየሰደብካል ለምሳሌ የትናንቷን የወለደችን እናት ክነቅፈህ ዛሬ አሜሪካ ላይ ገብተህ እናት አገኘሁ ብትል አይሆንም። የትናንቷን እናት ናት መነሻ። ያን ነው ኢትዮጵያ ላይ ኖረህ አሜሪካ ስለገባህ ኢትዮጵያን የምትረሳት ከሆነ አሜሪካ ያንተ አይደለችም። ነገ እኮ ያው አስከሬንህ እኮ ወደ የት ነው የሚመጣው? ወደ ኢትዮጵያ ነው። ያለበለዚያ ደግሞ ከተወሰነ ጊዜ በኋላ ቆይተው ያቃጥሉልሃል። ኢትዮጵያ እኮ የተወለድክባት፣ ያገኝሃት፣ ነገ የምትቀበርባት መልክዓ ምድርና ሀገረ እግዚአብሔርና ማለት ነው። ስለዚህ በቲክቶክ ላይ በቲክቶክ ላይ የሚሆን በማህበራዊ ሚዲያ በተለያየ መልኩ እኔ ካህን ነኝ እኔ ቄስ ነኝ የሚሉ ውሸታሞች ናቸው ማለት ነው። ካህን ከሆነ ካህን አይለዋወጥም። ቄስ ከሆነ ቄስ አይለዋወጥም። ምክንያቱም የፌሶን አራት አራት ላይ አንድ አምላክ፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት እንጂ ሃምሳ ጥምቀት አይልም። ሃምሳ ክህነት አይልም። ስለዚህ ከአንዱ ወደ አንዱ እንደ በረሃ ጉሬዛ ወይም ደግሞ እንደ ጫካ ጦጣ አንዱ ዛፍ ላይ ወደ አንዱ ዛፍ ላይ እየዘለሉ እኔ ቄስ ነኝ እኔ ካህን ነኝ ሊሆን አይችልም ነው አጭሩ። የቤተክርስቲያናችን ክህነት የሚባለው በአንድ ጸንቶ፣ በአንድ ጥምቀት፣ በአንድ ክህነት፣ በአንድ እግዚአብሔር፣ በአንድ ጌታ መኖር ነው። ይሄ ነው ማለት ነው። ስለዚህ የአዲስ ኪዳን ይላል፣ ምን ይላል? እናንባው። በአዲስ ኪዳን የክህነት ስልጣን ለሁሉ አይሰጥም፣ በምእመናን ለተመረጡና ማስተማር ለሚችሉ ሰዎች ብቻ ነው። ሲመተ ክህነት አይደገምም። በቤተክርስቲያናችን የማይደገሙ ስልጣኖች አሉ። ለምሳሌ አሁን ተክሊል አይደገምም። ተክሊል አይደገምም። እንደገና ደግሞ የአርባ ቀንና የሰማኒያ ቀን ልጅነት አይደገምም። ቁርባን ግን ይደገማል። ለምሳሌ አንድ ሰው ትናንትና በቁርባን አግብቶ ሚስቱ ብትሞትበት ወይም ደግሞ ቢፈታት ሌላ እንደገና ንስሐ ገብቶ መቁረብ ይችላል። ቁርባን ይደጋገማል። ንስሐ ይደገማል። ቀንዲል ይደገማል። ክህነት ግን አይደገምም። አንድ ጊዜ ነው የሚሰጠው። እንደገና የልጅነት ጥምቀትም አንድ ጊዜ ነው የሚሰጠው። እነዚህን ወስኖ ቻል ነው እና ከዚች ቤተክርስቲያን ወጥቶ ሌላ ቸርች ገብቶ ካህን ነኝ ማለት ይሄ በራስ መቀለድ እንጂ እንኳንስ እግዚአብሔርን እንኳን ሕዝብን ራስን እንኳን በዚህ አይነት አገልግሎት ማገልገል አትችልም። ለምን? እየዋሹ ማገልገል ስለማይቻል ማለት ነው። ሌላው ሲመተ ክህነት አይደገምም። ሹመቱ የሚሰጠው በየደረጃ አንድ ጊዜ ብቻ ነው። ከፈረሰ ይቀራል፣ አይታደስም፣ አይጠገንም። ክህነት መታወቂያ አይደለም፣ አይታደስም። ልጅነት የአርባ ቀን የሰማኒያ ቀን ልጅነት ካርድ አይደለም፣ አይቀየርም። አንድ ጊዜ ነው። ሴቶች በሰማኒያ ቀን ወንዶች በአርባ ቀን ይጠመቃሉ። በክርስቶስ ክርስቲያን ሀብተወልድና ስመክርስትና ይዘው ይወጣሉ። ይሄ አይደገም፣ መታወቂያ አይደለም። በአራት ዓመት መንጃ ፈቃድ አይደለም፣ በአምስት ዓመት ፓስፖርት አይደለም። አቀይረውም፣ ሊቀየር አይችልም። በዚህ ጸንቶ መኖር ነው ማለት ነው። ሌላው የክህነት ተግባር እግዚአብሔርና ሰው ማገልገል ነው። እግዚአብሔር ማገልገል ማለት ካህናት መላእክት ካህናትን ካህናት መላእክትን መስለው በመዓልትና በሌት ለእግዚአብሔር የሚያቀርቡት ምስጋና ነው ይላል። ምን ማለት ነው የክህነት አገልግሎት ሰውና እግዚአብሔር ማገልገል ነው ምን ማለት ነው ካህናት መላይክትን መስለው ምእመናንን ያገለግላሉ ምን እያሉ ሌዴ ሰዓታት ይቆማሉ ጠዋት ኪዳን ያደርሳሉ ቅዳሴ ይቀድሳሉ ወንጌል ያስተምራሉ ንሳ ይሰጣሉ ያቆርባሉ ስለዚህ የክህነት አገልግሎት ማለት ህዝብና እግዚአብሔር ማገናኘት ነው ማለት ነው ይህ ምእመናን በኃጢአት ውስጥ እንዳይኖሩ አለም እንዳይበላቸው እነሱን አስተምሮ ወደ እግዚአብሔር ማቅረብ ነው ማለት ነው ሌላው ሰውን ማገልገል ማለት ማስተማር፣ ማጥመቅ፣ ማቁረብ፣ መባረክ፣ መጠበቅ፣ መናዘዝ፣ መቀደስ፣ ማንጻት፣ ከኃጢአት መፍታት፣ ከእግዚአብሔር ማስታረቅ፣ በሞት ለሚለዩ ጸሎተ ፍታት ማድረግ፣ በጠቅላላ በትምህርት በትሩፋት ክርስቶስ መስሎ አብነት ሆኖ መገኘት። ማቴዎስ 13 1 የሐዋርያ ስራ 6 4 ዮሐንስ ወንጌል ምራፍ 1 አንደኛ ጢሞቴዎስ 4 13 ስለዚህ ካህናት ምዕመናንን የሚያገለግሉባቸው ዘርፎች እነዚህ ናቸው ይላል። የቶቹ ናቸው? አንደኛው ማስተማር። ካላስተማሩ አያውቁም። ካላወቁ ደግሞ አይሰሩም። ካልተሰጡ አይሰርቁም። አስራታቸውን በኩራታቸውን፣ የሰውን እንዳይበሉ፣ የሰውን እንዳይወስዱ፣ ሀሰት እንዳይመሰክሩ፣ እንዲጾሙ፣ እንዲጸልዩ ማስተማር ማለት ነው። ወዘተ ብዙ ነገር ማለት ይቻላል። ነገር ግን ይሄ ነው። ሁለተኛው ደግሞ ማጥመቅ። የልጅነት አርባ ቀን፣ ሰማንያ ቀን፣ ይሄ እንዳያልፍ ማስተማር፣ ማጥመቅ ቀጥሎ ደግሞ ኃጢአት ከሰሩ በቄደር የሚባል አለ፣ በፍታ ዘወልድ የሚባል አለ፣ በኪዳን አለ፣ በዚያ ማጥመቅ። ከዚያ ቀጥሎ ደግሞ መባረክ፣ አዎ መባረክ፣ ንመናን ማለት ነው። ከዚያ ጀምሮ ደግሞ መጠበቅ፣ ዮሐንስ ወንጌል ምዕራፍ አይነት ቁጥር 15 ላይ ግልገሎችን፣ ጠቦቶችን፣ በጎችን ጠብቅ ተብሏል እና መጠበቅ ነው። አሁን አንዳንድ ጊዜ በአንድ ቤት ሚስት ኦርቶዶክስ ባል መናፍቅ፣ ወይም ደግሞ ባል ኦርቶዶክስ ሚስት መናፍቅ የሚሆንበት ቦታ አለ። እንዲህ አይነቱን ነገር ጥሩ አድርጎ አስተምሮ ወደ አንድ አቅጣጫ እንዲመጣ ማድረግ። ምክንያቱም ብርሃን ባለበት ጨለማ አይኖርም፣ ጨለማ ባለበት ብርሃን አይኖርም። ጣዖትና ጽላት ከአንድ ላይ አያድርም። የሚያምን ከማያምን ጋር ሊሆን አይችልም። ዲያብሎስ ከመንፈስ ቅዱስ ጋር አያድርም። ይህን ማስተማር በማስተማር ነው። በግድ አይደለም፣ በኃይል አይደለም፣ በማስተማር ሌላው መናዘዝ ነው፣ ይቅር ማለት ማለት ነው። ሌላው መቀደስ ነው። ሌላው ማንጻት ነው። ሌላው ከኃጢአት መፍታት ነው። ከእግዚአብሔር ማስታረቅ ነው ማለት ነው። ይህን እንድናደርግ እግዚአብሔር ዳን ሀብተ ክህነት ይቀጥላል። ገብረመስቀል ሚዲያ ነው። ሰብስክራይብ ላይክና ሸር አድርጉ። እግዚአብሔር አምላክ ለሀገራችን ለኢትዮጵያ ሰላምን ያደርግልን ይስጥልን፣ ለብርሃነ ትንሣኤ ያደርሰን። አምላክ ለብርሃነ እርገቱ እንዲያደርሰን መልካም ፈቃዱ ይሆንልን።